በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም በመላው ዓለም ለምትገኙ አዶ ልጆች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ የሰሞነ ሕማማት ሐሙስ ላይ እንገኛለን። የሰሞነ ሕማማት ሐሙስ ላይ ምን ምን የተደረጉበት እለት ነው የሚለውን ደግሞ በዝርዝር በቪዲዮአችን እምንማማር ይሆናል። ለዚህ አስተማሪ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ወደ ትምህርታችን እንለፍ። የሰሞነ ሕማማት ሐሙስ ጸሎተ ሐሙስ በቤተ ክርስቲያን የተለያዩ ስያሜዎች ያላቸው በርካታ ድርጊቶች የተፈጸሙበት ዕለት ነውና ጸሎተ ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ ስጋን የተዋሃደ አምላክ መሆኑን ለመግለጥና ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ነውና ጸሎተ ሐሙስ ተባለ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 46 ዮሐንስ ወንጌል ምዕራፍ አስራ ሰባት ላይ ተቀምጦ ታገኙታላችሁ። ሕጽበተ ሐሙስም ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥበዋል። ይህም የሚያሳየው የዓለምን ሁሉ ኀጢአት ለማጠብ የመጣ መሆኑን ነው። ይህን ለማስታወስ ዛሬም ካህናት በተለይም ሊቃነ ጳጳሳት የደብር አስተዳዳሪዎች በመካከላችን ተገኝተ የእኛንና የሕዝብን ኀጢአት እጠብ እኛም ያንተናሪያ አንዘነጋም የሌላውን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙትን ምዕመናን እግር በወይንና በወይራ ቅጠል ያጥባሉ። የሚስጥር ቀንም ይባላል። ከሰባቱ ሚስጥራት አንዱ በዚህ እለት ተመስርቷልና፣ ይኸውም ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሉ፣ ጽዋውንም አንስቶ አመሰገነ። ይህ ስለናንተ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እኛ ከእርሱ ጋር እርሱ ከኛ ጋር አንድ የምንሆንበትን ምስጢር ከጥላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውንና ክቡር ደሙን ለመቀበል ይዘጋጃል። የአዲስ ቂዳንም ሐሙስ ይባላል። ምክንያቱም መሥዋዕተ ወይት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነተ ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱም ጠጡ በማለቱ ይታወቃል። ሉቃስ ወንጌል ምዕራፍ 22 ከቁጥር 20 ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆች ሁሉ ዘላለማዊን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ የሐዲስ ኪዳን ሐሙስ ተባለ። የነጻነት ሐሙስም ይባላል። ለኀጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ዮሐንስ ወንጌል ምዕራፍ 15 ከቁጥር 15። ከባርነት የወጣንበት ልጆቹ የተባልንበት ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከአጢአት ባርነት ርቆ በእግዚአብሔር ጋር የሚያወዳጀውን መልካም ሥራ በመሥራት ሕይወቱን መምራት ይኖርበታል፤ ባሮች አልላችሁም ተብለናልና። እንግዲህ ዛሬ ስለ ሰሞነ ሕማማት ሐሙስ በውስጡ የያዘውን ጥልቅ ሚስጥራት ተረድታችኋል፣ አውቃችኋል ብዬ አምናለሁ። የመጀመሪያው ጸሎተ ሐሙስ ብለናል መጀመሪያ ትምህርታችን ላይ ስናነሳ፣ ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጥ ለኛም እንዲሁ ደግሞ አርአያ ሊሆነን ጸሎትን አስተምሮናል ማለት ነው። ይህንንም የምንመለከተው በታላቁ መጽሐፍ በመጽሐፍ ቅዱሳችን ውስጥ ደቀ መዛሙርቱ በተኙበት ሰዓት ሌሊት ጌታችንና መድኃኒታችን ኢየሱስ ክርስቶስ በጸሎት ይተጋ ነበረ። እነሱም ጋም ተመልሶ ሄዶ ስለምን ትተኛላችሁ፣ በጸሎት ለምን አትተጉም ብሎ ጠይቋቸዋል። ተድጋሚ ተመልሶ ሲያያቸውም አሁንም ተኝተዋል። ስለዚህም በጸሎት ሌሊቱን መትጋት እንዳለብን፣ በጸሎት በየትኛውም ሰዓት መትጋት እንዳለብን ለእኛ ለልጆቹ አርያ ሆኖ ሊያስተምረን ይህንን ነገር አድርጓል ማለት ነው። ስለሆነም ጸሎተ ሐሙስ እንለዋለን ማለት ነው። በሁለተኝነት የተመለከትነው ደግሞ ኅጽበተ ሐሙስም ይባላል ጌታችንና መድኃኒታችን ኢየሱስ ክርስቶስ አለማትን ካለመኖር ወደ መኖር ያመጣ ደግ ንጉሥ፣ ደግ አምላክ የደቀ መዛሙርቱን እግር ዝቅ ብሎ በትትና ያጠበበት ዕለት ነው ይህ ዕለት። ስለሆነም እኛም በቤተ ክርስቲያናችን ሊቃነ ጳጳሳት የደብር አስተዳዳሪዎች የምእመናኑን እግር ዝቅ ብሎ በማጠብ ይህን ጌታችንን የፈጸመውን ዕለት እንዲህ በማድረግ ያስቡታል ማለት ነው። ስለሆነም እነሱ የሚያጥቡበት የእኛንም የሕዝብን ማጥያት ይቅር በል ሲሉ ነው ማለት ነው። በሦስተኛነት የተመለከትነው የሚስጥር ቀንም ይባላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዝች ዕለት ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው። ይህ ስለ እናንተ በመስቀል ላይ የሚፈሰው የአዲስ ኪዳን ደሜ ነው። ይህንም ብሉ፣ ይህንም ጠጡ ብሎ ስጋውና ደሙን የሰጠን እርሱ ከእኛ ጋር እኛ ከእርሱ ጋር እንድንኖር ለዘላለም ያደረገበት ታላቅ የሚስጥር ዕለትም ይባላል ማለት ነው። በአራተኝነት የተመለከተ ነው፣ የሐዲስ ኪዳን ሐሙስም ይባላል። በበፊት ሰዓት በብሉይ ኪዳን ዘመን የእንስሳት ደም ነበር መስዋዕት የሚቀርበው። ከዚህ በኋላ ግን እኔ ስለእናንተ ክቡር ደሜን አፍስሼ ክቡር ስጋዬን ቆርሼ መስዋዕት ለዚህ ዓለም ኃጢአት ሙሉ መስዋዕትነትን ከፍያለሁ ብሎ የድሮን የእንስሳት ደም መስዋዕት የቀረበትና በአዲሱ ዘመን በንስሐ ታጥበን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ሥጋውና ደሙን የምንካፈልበት ከኃጢአታችን የምንነጻበት ዕለት ስለሆነ የአዲስ ኪዳን ሐሙስም ይባላል ማለት ነው። ሌላው የነፃነት ሐሙስም እንለዋለን። የነፃነት ሐሙስ ያልንበት ምክንያት ለ5500 ዘመን የሰው ልጅ በኃጢአትና በዲያብሎስ ቁራኝነት ለዘላለም እስከዛ ዘመን ማብቂያ ድረስ በሲኦል ታስሮ የነበረ ሲሆን፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ነጻ ወጥቶናል። ክብር ለስሙ ይሁን። ስለሆነም ከዚህ በኋላ ባሮች አልላችሁም፣ ልጆቼ፣ ወዳጆቼ እላችኋለሁ ብሎ ለእኛ ለልጆቹ ቃሉን የገባልን ነውና ሁልጊዜም እግዚአብሔር አምላካችንን ትእዛዛቱን በመፈጸም ልጆቹ ወዳጆቹ ልንሆን ይገባናል ማለት ነው። ከእርሱም የሚያርቀንን ስራ ወደዛ አርቀን ልንጥል ይገባል። ያስተማረንና የገሰጸን የአባቶቻችን አምላክ ልዑለ ባህርይ እግዚአብሔር የተመሰገነና ከፍ ከፍ ያለ ይሁን። በያላችሁበት በሰላም በቸር በጤና ቆዩልኝ። አነሳስቶ ላስጀመረን አስጀምሮ ላስደረሰን ልዑል እግዚአብሔር ክብር ምስጋና አይገባም ለዘላለሙ አሜን።